ሮች ክፋት ያላቸውንም ተመልክተናል። በአሁኑ ሰዓት ደግሞ ብሩኬ ከመጥፋቱ የተነሳ ቅድስት ሆነች፣ መብልል ወንድሙ በጣም ጭንቅ ላይ ናቸው ያሉት ማለት ነው። የብሩክን መጥፋት ተከስቶ ለማህሌትና ለዝና መንገድ የከፈተላቸው ይመስለኛል። አሁን ላይ ቤቱም እንዳልተሸጠ ዝና ለማህሌት የደስ ነግራት። አሁን ድሉ የኔ ነው አሸንፋለው እያለች ነበረ። ሆኖም ግን ቅድስትንና ምሳሌን ለማገት እየሄዱ ባሉበት ሰዓት ነው መብልል የብሩክ ወንድም ኃይለኛ ተደባዳቢም እንደሆነ ለዝና ስትነግረው እረባክሽ ብሎ በጣም ነበረ የደነገጠው። ማለት ነው እና ማህሌትን ይዞ እየተሯሯጠ ነው የሄደው። እንግዲህ የሉላና ሞገስ አብሮ በመሆናቸው ማህሌት ተዋት፣ እዛ ችጋራ ወንድ ጋራ ምን ትሰራለች? አሁን ላይ እሷን ከሱ ጋር እንደፈለገች እየሆን ነው። ብናገኛት ራሱ በህይወት እንድትኖር አንፈልግም፣ እንገላታለን ብለዋለች ደሞ ዝና ማለት ነው። ዝናም እንግዲህ ያው አንዳንዴ ነገሮች እንዴት ነው ሴት ላከሞታ የፈራም የሚባል ነገር አለ አይደል? ዝናም አዎ ሉላማ እንዲሁ መቅረት የለባትም ስለዚህ ተይዛ እቤቴ ውስጥ መታሰር አለባት አለ። የእሱ ቤት ያው ከእስር ቤት አይተናነስም ማለት ነው። ትንሹ ቄሊንጦ ቢባል ደስ ይለኛል። ሆኖም ግን ተተገኘች የሉላ እጣ ፋንታ እንደዛ ነው። አሁን ላይ ሞገስ ሉላን ይዘፍ ወይ ከሀገር መውጣት፣ አሊያም ደግሞ ወደ ክፍለ ሀገር ገጠር ውስጥ መግባት ነው አንድና አንድ አማራጭ ያለው ብዬ ነው የማስበው። ወደ ቤት ስንመለስ ወደ ኤፍራታ ኤፍራታም እህቷን ጠይቃታለች እንዴት ነው ኤፍራ ማህሌት ክሱን ከስ ቀሰቀሽ እንዴ ፋይሉን ብትላትም ተኝ ስቲ እባክሽ ብዙ ነገሮች ተፈጥረዋል አለቻት ለምን የብሩክ ወንድም መብልል ተፈቶ መጥቷል እና ከአንቺ ህይወት ጋር ምን አገናኘው ብሩክን እንደፈታሹ ያውቃል ቢመጣስ ምን አስጨነቀሽ አንቺ አለቻት አንቺ አይገባሽም ባክሽ። ስለዚህ ትርፉ ልብ ማድከም ነው ዝም ብል ይሻለኛል ብትላትም እኔ ቤት እንዳለሽ አትርሺ ብላት አለች። ወይዘሮ ማህሌትም እኔም ታላቅሽ እንደሆንሽ እንዳትረሺ አለቻት። ኤፍራታ ታላቅስ ብር ነው ብላታለች ማለት ነው። እና እንግዲህ ማህሌት ትዳሯን ፈታ የብሩክን ልጅ ጠልታ ሞገስን ታስወገደች። ቤት እንደሚገዛላት ዝና ቃል ቢገባላትም ሞገስን ለማግኘት እንግዲህ እየተንከራተቱ ይገኛሉ ማለት ነው። ሞገስ በግራ ሲመጡበት በቀኝ እየተሽለኮለከ እንደ እባብ አምልጧቸዋል። አሁን ላይ መብልልና ዝና ሊፋለሙ ነው ማለት ነው። በሞገስ እየተነሳ ስለ ዝና ማህሌትም ቅድስትም ነግረዋለች እንደውም እኮ አንተ ባትመጣ ሄዝና የሚባለው ፊት ለፊታችን ቆሞ ነበረ። አንተን ሲያይ ነው የሄዱት ብላለች ማለት ነው። እና ይሄ በጣም አሳፋሪ ነገር ነው። አሁን በጣም ያስጨነቀን ብሩኬ የት ነው ያለው? ቅድስትም ተጨንቃለች ተጨንቃለች። ብሩኬ ይምጣልን ማለት ነው። ብዙ መስዋዕትነትን እየከፈለ የአባትነትን ጥግ ያሳየ ሲመታ ዝቅ ብሎ እንባውም ጠራርጎ ልጄ ላንቺ ነው፣ ሳድግ እነግርሻለሁ ለምን እንደተመታው ብሎ ዋጥ አድርጎ እውነቴን ነው። ብዙ መስዋዕት የአባትነትን ጥግ ያየንበት መሀሌ እናቶና ደግሞ ከልጅ ይልቅ ንብረትን የመረጠችበትን አሁንም እንግዲህ ለቤት ብላ ሞገስን እያሳደደች የተንከራተተ ትገኛለች ማለት ነው። እንግዲህ ክፎች ምንም ነገር አይሳካላችሁም። መልካሞች ደግሞ መልካምነታችሁን ቀጥሉ። ፍርዱ ደግሞ ያው ቢዘገይም ለመልካሞች ነው ማለት ነው። ክፎች የእጃችሁን ነው የምታገኙት። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛልኝ። ለቤት የማድስ ሲሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች በቅንነት መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ ያክብራችሁ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን እየሰውራችሁ እላለሁኝ። እንግዲህ የምሳሌ ድራማ ላይ በአሁን ሰዓት ብሩክ ከቤት ከመጥፋቱ የተነሳ በጣም ቅድስትን እያስጨነቃት ይገኛል። ቅድስት ብቻ ሳትሆን ድንገት ከእስር የተፈታው የብሩኬ ወንድም መብልልም ተጨንቋል። ወይኔ ወንድሜ ምን ውስጥ ገብተ ኪሆን ምንስ ነክቶ ኪሆን እያለው ይገኛል ማለት ነው። እንግዲህ ዝናና ማሌት እንዳሉትም ብሩክ አደንዛዥ ዕፅ ወደ ቆሻሻ ጥሏል የተባለው እዛ አካባቢ ያዩ ሰዎች እንግዲህ ብሩክን በወንጀል ጠርጥረውት ፖሊስ ጣቢያ ገብቶ እስር ቤት ተገኝቶ ነው ወይንስ ነክቶት ነው የሚለው ትልቅ አሳሳቢ ነው። ይሄ መንገድ ደግሞ ለብሩክና ለዝና በጣም አመቻችና ምንም ያለ ሀሳብ ነገሮችን እንዲያደርጉ ብሩክንም ሆነ ደግሞ በእድሜ ልክ እንደሚያስፈርድበት ወንጀል ስራ እንደሆነ ለነሱ መንገዱን ከፍቶላቸዋል። ሆኖም ግን ብሩክ የት ይሁን የት፣ ማህሌት የትም ሆነች ዝና አያውቁ። አሁን ላይ ሉላ በእጄ መግባት አለባት፣ እቤት ውስጥ መታሰር አለባት እያለ ይገኛል። አቶ ዝና ማለት ነው። ማህሌትም ብትመጣም እኮ ለአንተ አትሆንክም። አሁን ላይ እኮ ከብሩ ከሞገስ ጋር እንደፈለገች እየሆነች ነው። ስለዚህ ሀብትን ጠልታ ከኳን ስታክ ዝም ብለክ ተመልከታት። አንተም ዓይን ግን ግለጥ። ስንት ቆንጆች እኮ ከተማ ውስጥ ሴቶች ሞልተዋል፣ ብለዋለች ማለት ነው። እንግዲህ ወደ ብሩክ ቤት ስንመለስ የብሩክ ወንድም መብልል፣ እንዴት ነው ቅድስትና ብሩኬ ምንም አላደረጉም፣ ምንም ደግሞ ልጅ ልታመጣ አልፈለገችም እያለ ሲጠይቃት ነበረ። እሷም እንግዲህ እስካሁን ልጅ አላመጣችም። ቅድስት ማለት እኮ እናቴ ናት፣ ግን ተመልሽ፣ እሷ ሆድ ውስጥ እንዳልገባ የቅድስት ሆድ ትንሽ ነው አይችለኝም፣ ብላለች። ምሳሌዬ፣ እንግዲህ መብልል ወንድምዬው በጣም ስቋን ማለት ነው። ቅድስትን ጠይቋታል። አንቺ የምታዩ ነገር ታለ፣ ከሰውስ ተጣልቶ ያውቃሉ? ወንድሜ እኮ የወንዶች ወንድ ጀግና አለቃ ነበረ፣ ምነካብኝ እያለ በጣም ጭንቀት ላይ ነው። እሱንም እንግዲህ ከሞገስ ጋር ተነጋግረው ወደ ፖሊስ ጣቢያ ለማመልከት ለፖሊስ ለማመልከት ከሞገስና መብለል እየተናጋገሩ ይገኛሉ። በዛም መሀል ዝና መጥቶ ነገሮችን ለማበላሸት ቢሞክረም መብለል ተጋብጦ በአንድ ቡጢ ነበረ ዝናን የዘረረው ማለት ነው። አይ ዝና ጉራ ብቻ ወሬ ብቻ። አቤት ከማህሌት ጋርማ አንድ በቃ ባልና ሚስት ከአንድ ወንዝ ይቀዳል እንደሚባሉ እንግዲህ ዝናና ማህሌት መጋባት አለባቸው ብዬ አምናለሁ ማለት ነው። እና ምን ችግር አለው ደግሞ ከሉላ ጋር በመሆነክ በጣም ደስ ብሎኛል ብሎታል። ግን ትልቅ ችግር ፈተና ገጥሞታል። ሞገስ አሁን ላይ ያ ፈተና ይፈታል ብዬ አስባለሁኝ። ብቻውን አይሆንም ብሩክንም ለማፈላለግ ይሄ ደግሞ ለሱ ምቺ ነገር ነው። ሆኖም እንግዲህ ወይዘሮ ማህሌት እና ኤፍራታም አሁን ላይ ጭቅጭቅ ላይ ይገኛሉ። እንዴት ነው አንቺን ለመጥ እኔን ለመጥበስማ ጭራሽ ዞር ብሎ ለእኔ ምንም አይነት ስሜት ዝና የለውም እያሌ ትገኛለች ማለት ነው እንዴ ምን ሆኖ ነው ግን እሱ ሰው አይደለም እንዴ አይረዳም እንዴ ብላት አለች ኤፍራታ ኤፍራታ እንግዲህ እህቷ ትዳር እንዲት ሳይሆን ያው ጥቅማ ጥቅምን ትፈልጋለች ጥቅመኛ ናቸው ሁለት እህታማቾች ማለት ነው ሀብታም ነው ጥበሹ በዚህ ላይ ደግሞ ጀግና ነው ጎበዝ ነው እያለች እያበረታታቻት ነበረ እንግዲህ ከብሩክ ቤትም አይታችሁ ከሆነ ከዚህ በፊት ከአንድ ጀምሮ ኤፍራታ ነበረች ላይክ ሰብስክራይብ አድርጎ ወዳችሁ